ከእግዚአብሔር ፍርድ በኋላ ከእግዚአብሔር ውሳኔ በኋላ ነው። እችን እንዲህ ቢያደርጋት ጥሩ ነበር፣ እችን ግን ተሳስቷል አትልማ። እግዚአብሔር ስለማይታረ፣ እሱ ሚዛናዊ ስለሆነ ዛሬ ጠላት ተቀጥቷል፣ አውሬው ተቀጥቷል፣ በረከትን የዋጠ ተቀጥቷል፣ የበላብሽ ተቀጥቷል። ተከራክረሽ ከማታሸንፊው እጅ፣ ተደባድበ ከማትጥለው እጅ፣ ተሟግተ ከማትረታው እጅ ዛሬ ለአንድ ሰው እግዚአብሔር አሳልፎ ይሰጠዋል። ተቃለ ከቅጣት በፊት ሚባል ነገር አለ። ከፍርድ በፊት ውሳኔ የሚባል ነገር አለ። ኢየሱስ ጌታ ነው። አሁን ውሳኔ አይደለም፣ ፍርድ አይደለም፣ ቅጣት ነው። እግዚአብሔር ጠላትን ይቀጣዋል። ዛሬ እንደዚህ ነው የሚሆነው። በአንተና በጠላት መካከል ልዩነት ይሆናል። አንቺንና የአንቺን ነገር በያዘው መካከል ልዩነት ይሆናል። እኔና በከሳሼ መካከል ልዩነት ይሆናል። ዛሬ ከጨካኙ ከአውሬው እጅ እግዚአብሔር ተቀብሎ የሚሰጥ ነገር አለ እያልኩት እኔ ተቀበልኩት በኢየሱስ ስም በአብ ስም ተቀበልከው፣ በወልድ ስም ተቀበልከው፣ በመንፈስ ቅዱስ ስም ተቀበልከው። ውሰድ ለአንተም ይሆንልህ። ውሰጅ ለአንቺም ይሆንልሽ። ያውም ከጨካኙ እኮ ነው እያልኳቸው ያለሁት ተከራክረሽ ከማታሸንፊው እጅ፣ ተደባድበህ ከማትጥለው እጅ፣ ተሟቅተህ ከማትረታው እጅ ዛሬ ለአንድ ሰው እግዚአብሔር አሳልፎ ይሰጠዋል። ታይቶ በማይታወቅ ግን ብርቱ በሆነው ክንዱ እግዚአብሔር ዛሬ መመታት ያለበትን ይመተዋል። መሰበር ያለበትን ይሰብረዋል። መውደቅ ያለበትን ይጥለዋል። ኢሳያስ ምዕራፍ 26 ከቁጥር 1 እስከ 6 በዚያን ቀን ይህን ቅኔ በይሁዳ ምድር ይዘመራል። የጸናች ከተማ አለችን ለቅጥርና ለምሽግ መድኃኒት ያኖርባታል እውነትን የሚጠብቅ አድቅ ህዝብ ይገባ ዘንድ በሮችን ክፈቱ። የሆነ ሰው ትእዛዝ ሊታዘዝለት ነው ዛሬ። የሆነ ሰው አዋጅ ሊታወጅለት ነው ዛሬ። ማንም አይደፍረው ማንም አይገባበትም የተባለ የሆነ ቅጥር ውስጥ እግዚአብሔር ሊያስገባው ነው። የሆኑ በሮች ሊከፈቱለት ነው። የሆኑ ደጆች ሊከፈቱለት ነው። ይግባ የሚባል ፈቃድ ብረት ቁልፍ ከዛገ በኋላ መክፈቻው ምንም ንጹሕና አዲስ ቢሆን ሊከፈት ኦረዲ ምን ስላለ ከዛ ያለ አማራጭ ምንድነው መስበር ኦር መቁረጥ። አይደለም እና ብረት እንዲህ በቀል አይቆረጥ እንዲህ በቀል አይሰበር። ከሰጌቶም ሰጌቶ ትምህርት ይሆናል። ዛሬ ግን ከቃሉ ኃይል የተነሳ ያለምንም ትግል ያለምንም ጉልበት አንድ በላይ በሰማይ ባለው ኃይል ከቃሉ እውነትና ጉልበት የተነሳ የሆነ ሰው የተዘጋ የሳገደች ቢሆን ይከፈታል። የብረቱ መወርወሪያ ይቆረጣል። ኢሳያስ 45 ላይ ለቂሮስ እግዚአብሔር ሲናገረው ምን እንዳለ ታውቃለህ? የናሱን ደጅ ምን እላለሁ? እሰብራለሁ። የብረቱን መወርወሪያ ግን ምን እላለሁ? እቆርጣለሁ። የሆነ ሰው እግር ተነስቶ ያለሁ ወደ በረከቱ ሊገባ ተነስቶ ያለሁ እግዚአብሔር ወደ አየለት ሊገባ ተነስቶ ያለሁ እግዚአብሔር ከተናገረው ነገር ጋር ተነስቶ ያለሁ በልጁ በክርስቶስ ኢየሱስ ጸድቄያለሁ የሚል አንድ አማኝ አለ። እሱን ነው ዛሬ የምፈልገው፣ መልእክት ይዤ የመጣሁት ለእሱ ነው። በልጁ በኢየሱስ አምኛለሁ፣ ደግሞም ጸድቄያለሁ የሚል ሰው እጆች ከፍ ይበሏ። እርግጠኛ ነሾይ እርግጠኛ ነህ ሆይ እርግጠኞች ናችሁ ሆይ! እንግዲያው ትገቡበት ዘንድ እግዚአብሔር በሮቻችሁን፣ ደጆቻችሁን፣ የበረከታችሁን፣ የሰላማችሁንና የደስታችሁን ሁሉ ከፈታው። ሲጩና ተከፈተ በለኝ። ድገሚና ተከፈተ በይ። የመጨረሻ ተከፈተ በለኝ። እውነትን የሚጠብቅ ጻድቅ ህዝብ ይገባበት ዘንድ በሮችን ክፈቱ። በአንተ ላይ ታምናለችና ባንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለ። ያስልኝ። ባንተ ላይ ምን ብላለችና? ታምናለችና። ባንተ ለምትደገፍ ነፍስ ፈጽሞ ምን ትላታለ? በሰላም አሰባት። ከቁጥር አንድ ጀምሮ በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታን ጠማማውን በዚህ ቀን በይ። እስቲ አንቺ ፈጣኑን እባብ በለኛ፣ ሌዋታኑን በይኛ። እግዚአብሔር በብርቱ ክንድ ምን ይለዋል? ታውቃለህ፣ ከቅጣት በፊት ፍርድ የሚባል ነገር አለ። ከፍርድ በፊት ውሳኔ የሚባል ነገር አለ። ኢየሱስ ጌታ ነው። አሁን ውሳኔ አይደለም፣ ፍርድ አይደለም፣ ቅጣት ነው። እግዚአብሔር ጠላትን ይቀጠዋል። እግዚአብሔር ጠላትሽን ይቀጠዋል። እግዚአብሔር ከሳሹን ይቀጠዋል። ዛሬ እንደዚህ ነው የሚሆነው። በአንተና በጠላት መካከል ልዩነት ይሆናል። አንቺንና የአንቺን ነገር በያዘው መካከል ልዩነት ይሆናል። በእኔና በከሳሽ መካከል ልዩነት ይሆናል። እግዚአብሔር ቅጣቱን ያሳርፋል። ከእግዚአብሔር ብይን በኋላ፣ ከእግዚአብሔር ፍርድ በኋላ፣ ከእግዚአብሔር ውሳኔ በኋላ ኖ እችን እንዲህ ቢያደርጋት ጥሩ ነበር፣ እችን ግን ተሳስቷል አትልማ። እግዚአብሔር ስለማይታረ፣ እሱ ሚዛናዊ ስለሆነ ዛሬ ጠላት ተቀጥቷል። አውሬው ተቀጥተዋል። በረከትን የዋጠ ተቀጥቷል። የበላብሽ ተቀጥቷል። ቀጥል እስከ ቁጥር ስድስት በዚያን ጊዜ እግዚአብሔር ፈጣኑን እባብ ሌዋታ ጠማማውን እባብ ሌዋታን በጠንካራ በታላቅ በብርቱም ሰይፍ ይቀጣል። በባህር ውስጥ ያለውን ዘንዶ ይገላል። በዚያም ቀን ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ፣ ሁልጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ። አልቆጣም። እሾህና ኩርንችት በእኔ ላይ ምን ነው? በሰልፍ በነበሩ በነርሱ ላይ ተራምጄ በአንድነት ባቃጠልኳቸው ነበር። ወይም ጉልበቴን ይያዝ፣ ከእኔ ጋር ሰላምን ያድርግ። የሚመጣውን ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል ይጨብጭብማል፣ በፍሬያቸውም የዓለምን ፊት ይሞላሉ። አሜን። ያለ ይሁንለት። ለሆነ ሰው ግን የሆነ ቢሮ አካባቢ ላይ በጣም ብዙ ማህተቦች ተደርድረው ያለው ከዚህ ውስጥ የትኛውን መርጠ ታስመታለ የሚባል ሰው አለ። እዚህ ውስጥ ለማን እንደምናገረው አላውቅም። መዓት ማህተቦች የተደረደሩለት ሰው አለ። መርጠ የትኛው ማህተብ ይመታለ? ምን እያልኳችሁ መሰላችሁ? ዛሬ በምርጫው በረከቱን የሚቀበል ሰው አለ። ዛሬ በምርጫው ነገውን የሚያስተካክል ሰው አለ። ዘንድሮ በምርጫው ቀጣዩን ዓመት የሚያስተካክል ሰው አለ። ሁለት እጆች ከፍ ይበሏ እጆቻችሁን እንደዚህ ያዙ። እስቲ በእኔ ነገር ላይ በለው። አሁን በጌታ በኢየሱስ ስም ማሃ ተባርፈዋል። በለኛ፣ እንደዚህ በእምነት በእምነት በእኔ ጉዳይ ላይ ማሃ ተባርፎበታል። አልቋል። የእኔ ጉዳይ ተፈጽሟል። የእኔ ጉዳይ ተሰርቷል። የእኔ ጉዳይ ተሳግቷል። የእኔ ጉዳይ ውሰደው። በኢየሱስ ስም በዚህ ቀን በለው። እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውን እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጠዋል። እግዚአብሔር ሌዋታኑ ንባብ ፈጣኑ ንባብ ሌዋታኑን በብርቱ ክንዱ ከቀጣው በኋላ ምንም ይሆን ይመስላቸዋል። የተዋጠ ነገር ይተፋላቸዋል። የተያዘ ነገር ይለቀቅላቸዋል። በአንድም በሌላ በነገስታቶች የታጫነባችሁ በግለሰቦች የተያዘባችሁ በሰይጣን የተከለከለባችሁ ያ ጉዳይ ይለቀቃል። በብዙ ሰልፍ በብዙ ጭንቅ በብዙ መከራ ውስጥ እያለፈ ለነበረ ህዝብ መጥቶ ይህንን ማለት በጣም ከባድ ነው። ዝም ብሎ አሜን የሚያስብል ቃል አይደለም። ይሄ ቃል ካሉበት ሁኔታ የተነሳ ከገጠማቸው ችግር የተነሳ ከገቡበት ነገር የተነሳ ከገጠማቸው ሰልፍ ከከበባቸው መከራ የተነሳ ዝም ብሎ አሜን አያስብልም። እኔ ግን እንደ ነብይ ነው ምነግር። ዛሬ ዝም ብለህ አሜን በለኝ፣ ግዴለም አትከስርም። በታላቅ በብርቱም ሰይፍ ይቀጠዋል ብቻ ሳይሆን በባህርም ውስጥ ያለውን ዘንዶ ምን ይለዋል? ይገድለዋል። ዛሬ የህዝቤን የኔን፣ የትውልዴን፣ የምድሬን፣ የኢትዮጵያን፣ የሰሜኑን፣ የደቡቡን፣ የምዕራቡን፣ የምስራቁን በረከት፣ ሰላም፣ ደስታ የዋጠ በባህር ውስጥ ያለውን ዘንዶ እግዚአብሔር ይገድለዋል። እግዚአብሔር ይገድለዋል። ዘር ማንዘርች ላይ የሚሰራውን የእባቡን መንፈስ እግዚአብሔር ይመተዋል። የአውሬውን ጉልበት እግዚአብሔር ይመተዋል። በዚያም ቀን ለተወደደው የወይን ቦታ ምን በሉለት አለ፣ ተቀኙለት። አውሬው ከተቀጣ በኋላ፣ በባህር ውስጥ ያለው ዘንዶ ከተመታ በኋላ ምን በሉለት አለ፣ ተቀኙለት። ትላንትና በነገርሽ መያዝ በነገርሽ መዋጥ መከልከል ያለቀሽ ያዘንሽ የኔ ቀን መቼ ነው? እግዚአብሔር የለም አይፈርድም የምት አንቺ ስሚኝ፣ እግዚአብሔር አሁን ይፈርዳል። እግዚአብሔር አሁን ይፈርዳል። ይኸውላችሁ፣ እግዚአብሔር ሲፈጥርም ትክክል ነው፣ ሲዘገይም እግዚአብሔር ትክክል ነው። አጠገብ ያለውን ሰው ንካሁን። ሁልጊዜ እግዚአብሔር ትክክል ነው። የዘገየው እግዚአብሔር ደግሞ በቀኑ ሲመጣ፣ እጅ በአፍ እጅ በአፍ የሆነ የጠበቀ ሰው ዛሬ ሊገናኝ ነው። አውሬው ሊመታ ነው። እባቡ ሊሞት ነው። በባህር ውስጥ ያለው ዘንዶ ሊወጋ ነው። ቁጥር አራት አልቆጣም እሾህና ኩርንችት በእኔ ላይ ምነው በሰልፍ በነበሩ በእነርሱ ላይ ተራምጄ በአንድነት ባቃጠልኳቸው ነበር። ቁጥር አምስት ወይም ጉልበቴን ይያዝ ከእኔ ጋር ሰላምን ያድርግ፣ ከእኔ ጋር ሰላምን ያድርግ። ከዚያስ በኋላ ይጠብቀኝ ያይቆም የሚፈልገውን አይደለም የሚያስፈልገውን ነገር እኔ አምላኩ እግዚአብሔር አውቃለሁ። ለሱ አይደለም ለትውልዱ ሁሉ የሚሆን በረከት፣ ሰላምና ደስታ፣ ረፍትና ምሕረት፣ ደሞቸርነት በእኔ ዘንድ አለ። ጉልበቱን ምን ይበላኝ ይስጣኝ። አንድ አንድ ሰው ለእግዚአብሔር ጉልበቱን መስጠት አይወድም፣ እግዚአብሔርን ግን በጉልበት መቀበል ይፈልጋል። እንኳን እግዚአብሔርን የስጋ አባትሽን በጉልበት መቀበል አትችልም። በፍላጎቱ ነው የሚያደርገው ክብር ለኢየሱስ ይሁን። ከእግዚአብሔር መቀበል ከፈለጋችሁ ጉልበታችሁን ለእግዚአብሔር ስጡ። በፊቱ በርከክ፣ አይኖቻችሁን ወደ እሱ ቁጥር ስድስት ከዛ ጉልበቱን ይስጠኝ አለ። ክብር ለኢየሱስ ይሁን። የዚያን ጊዜ በሚመጣው ዘመን ያዕቆብ ሥር ይሰዳል፣ እስራኤልም ያብባል። ዛሬ ከአውሬው መመታት የተነሳ ሌዋታኑ እባብ ከመቀጣቱ የተነሳ በባህር ያለው ሰንዶ ከመገደሉ የተነሳ አንተ የአብርሃም የያዕቆብ የይስሐቅ ልጅ እነግርሃለው፣ እግዚአብሔር ይባርክሃል፣ እግዚአብሔር ይባርክሻል፣ እግዚአብሔር ይባርካችኋል። ትውልድ ሆይ ጉልበትን ለእግዚአብሔር ስጥ። የብዙ ሰዎች ጉልበት የት እንደሚያልቅ ታውቁታላችሁ። ብዙ ልነግራችሁ አልፈልግም። እግዚአብሔር ፊት ሳይሆን እናንተና ፊት ነው ጉልበታችሁን ኢነርጂያችሁንም የምትጨርሱት። አትንገር ብዬ ብነግረው አትንገር ብሎ ነገረው፣ አሉ። ምስጢራችሁን፣ ገበናችሁን፣ ጉዳችሁን የነገራችሁትን ያልነገራችሁትንም ጨምሮ ለሚነግርላችሁ ሰው ለምን ትነግራላችሁ? ሰምቶ ለሚመልስላችሁ ለእግዚአብሔር አትነግሩት። መልስ ላለው ለእግዚአብሔር አትነግሪው። ኤልሻዳይ ለሆነው ሁሉን ቻይ ለሆነው ለእግዚአብሔር አትነግሩትም። የአብርሃምን መድከማየና እግዚአብሔር አስራ ሰባተኛው ምዕራፍ ቁጥር አንድ ላይ መጣና አብርሃም ሆይ አለ እኔ ኤልሻዳይ ነኛል። በፊቴ ምን በል ተመላለስ አታጉረምር ፍርሃት ድንጋጤ ጥርጣሬ በአንተ ዘንድ እንዳይኖር አስራ ሁለተኛው ምዕራፍ ላይ ገና መጀመሪያ ስመጣ ስነግርህ አሜን ብለህ አምነህ ወተሃል ተቀብልሃል ስለዚህ እኔ በቃ እስክል ድረስ ዝም ብለህ ተከተለኝ ዝም ብለህ ህመነኝ ዝም ብለህ ጠብቀኛል እና እኔ ምንድነኝ አለ ኤልሻዳይ ነኝ ኤልሻዳይ ማለት ሁሉን ቻይ ማለት ነው አልችልም የሚባል ነገር በእግዚአብሔር ዓለም ውስጥ የለም በእግዚአብሔር ዘንድ የማይቻል ነገር የለም ታዲያ ሁሉን ለሚችለው ለእግዚአብሔር መናገር ማትረፍ ነው እናንዳንድ ሰዎች ከእግዚአብሔርና ከሰው ይልቅ መናገር የሚቀናቸው ለሰው ነው። ሰው ቶሎ ምላሽ የሚሰጣቸው ስለሚመስላቸው፣ ሰው ቶሎ አስተያየት መስጠት እንጂ የሚችለው መልስ መስጠት አይችልም። አስተያየትና መልስ ደግሞ ይለያይ። አስተያየትማ ቢሆን ስንት ሰምተናል፣ ስንት ተቀብለናል፣ ግን ነገር መቀየር አልቻለም። አስተያየት ነገር አይቀይርም። ነገር የሚቀይረው የእግዚአብሔር መልስ ብቻ ነው። አሜን ይባላል። አሜን ይባላለሁ። ለሆነ ሰው መልእክት እየነገርኩት ነው። ዛሬ እግዚአብሔር የቤትሽን ነገር ይቀይረዋል። ዛሬ እግዚአብሔር የቤትን ነገር ይቀይረዋል።